ብርሃኑ ጁላን ተከትሎ አብይ አህመድን ባህር ዳር ሄደ። ባህር ዳር ከሄደ በኋላ በተለያዩ ቦታዎች ላይ ቪዲዮ ካሜራውን ተክሎ ባህር ዳር ሰላም ነች፣ ዛሬም ልማት ላይ ነች የሚለውን ተራ ፍልስፍና ዛሬም አራምዶታል ተብሏል። ይሁን እንጂ በባህር ዳር ከተማ ከኤርፖርቱ ጀርባ ላይ አሁን በዚህ ሰዓት የጨበጣ ውጊያ እየተደረገ መሆኑ ታውቋል። ቀይ ቦኔት ለባሽ ኮማንዶ ከኤርፖርቱ ወደዚህ አካባቢ በተለይም ወገል ሰው ወደተባለው ስፍራም እየተንቀሳቀሰ ነው። ባህርዳር ባህር ዙሪያዋን ልክ አንገቱን እንደታነቀ ወጣት ተጨንቃለች ተብሏል። ከባህር ዳርና አካባቢው ትሰሙታላችሁ። በአማራ ክልል ልዩ ልዩ ቦታዎች ላይ ውጊያዎች ዛሬም ቀጥለዋል። በታሽጋይንት የመንግስት ኃይሎች በአምስት አቅጣጫ የፋኖ አባላትን መክበባቸው ታውቋል። በጣም ሰፊ ቀጠናን የሸፈነ ውጊያ ሊቀሰቀስ ይችላልም ተብሏል። በኤምሮኬት ዙ 23 ሞርተር ድሽቃና ብሬን ወደ አካባቢዎቹ መንቀሳቀሳቸው እየተነገረ ነው። ወጣቱን ተከትሎ የፋኖ ህዝብ ግንኙነት ኃላፊ መግለጫ ሰጥቷል። ታደምጦታላችሁ ከማኑኤል ወደ ደንበጫ ሲያቀኑ በነበሩ የመንግስት ወታደሮች ላይ የፋኖ ኃይሎች አዲስ ፈንጂ በመጠቀም ጥቃት መፈጸማቸውም ተሰምቷል። ጥቃቱን ተከትሎም የመንግስት ወታደሮች እቅዳቸውን ስለመቀየራቸውን የተነገረውም ከማንኤል እና ደንበጫ አቅጣጫ የወጣውን መረጃ ወደ እናንተ ሳንቀንስ እና ሳንጨምር እናደርሳለን። በምዕራብ ወሎ መቅደላ ወረዳ ደብረ ዘይትና ኮረማ አካባቢ ከባድ ውጊያዎች እየተደረጉ ነው። ውጊያዎቹ ዛሬ ሶስተኛ ቀንን ተሻግረዋል። የመንግስት ወታደሮች በአስራ ስድስት መኪና ኃይል እያስጠጉ ነው ተብሏል። በፋኖ አባላትና በመንግስት አባላት ላይ በሁለቱም ወገኖች በኩል ጉዳት ደርሷል። መረጃውን እነሆ ብለናል። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ ላይ የሚለቀቁ መረጃዎች ወገንተኛ ያልሆኑም የተረጋገጹና ሀቀኛ መረጃዎች በሶስተኛ ወገን በኩል ተጣርቶ ነው ወደ እናንተ የሚደርሱት። ዛሬ ቀኑ መጋቢት ስምንት ቀን እለተሰኞ ነው። የከሰዓት መረጃዎችን እንሆ ብለናል። አብራችሁን ቆዩ። የፌልድ ማርሻል ብርሃኑ ጁላ የቅርብ ዘመድ ፋኖ ኃይሎች መያዙን ተከትሎም ፊልድ ማርሻሉ ዛሬ ማለዳ ባህር ዳር መግባቱን መዘገባችን ይታወቃል። እሳት ለብሶ እሳት ጎርሶ ባህር ዳር የገባው ፊልድ ማርሻል ብርሃኑ ጁላ በፋኖ ዘመነ ካሴና ምሬ ወዳጆ ላይ የበቀል በትሮን ያሳርፋል ተብሎ እየተጠበቀ ነበር። በሳላይሽ ወታደራዊ ካምፕ ላይ የተፈጸመውን የትናንት በስቲያውን ድንገተኛ ጥቃት ተከትሎ የብርሃኑ ጁላ የቅርብ ቤተሰብ ወይም ደግሞ የወንድማቸው ልጅ በ የፋኖ ኃይሎች እጅ ስር መግባቱ ተነግሯል። ብራኖ ጆላ የቅርብ ቤተሰብ ወታደራዊ መሪ መቶ አለቃ እንደነበርም የተነገረውም ይሁን እንጂ የብርሃኑ ጁላ ቅርብ ዘመድ ፊት ግንባር ላይ እንደማይገባና በወታደራዊ ካምፖች እየዞረ ስምሪት ይከታተል እንደነበርም፣ ጀነራሎችንና መኮንኖችን ይሰልል እንደነበርም ታውቋል። ታዲያ ይሄው የብርሃኑ ጁላ ዘመድ በሳላይሽ ወታደራዊ ካምፕ ላይ በስለላና ወታደራዊ መምሪያ ውስጥ ግምገማ ላይ በነበረበት ሰዓት ላይ በተፈጸመ ድንገተኛ ጥቃት ነው በፋኖች ተይዞ እየተወሰደው። ይህንን ተከትሎ ፊልድ ማርሻል ብርሃኑ ጁላ ዛሬ ማለዳም ባህር ዳር ገብቷል። አስገራሚው ነገር ደግሞ አብይ አህመድም ከሰዓታት በኋላ ተከትሎት ባህር ዳር መግባቱ ነው። ይህ ቁልፍ ሰው ማን ነው? አብይ አህመድና ብርሃኑ ጁላ ጆፊያቸውን የጣሉበት ቁልፍ የመንግሥት ሰው ማን ነው? አብይ አህመድ ዳንኤል ክብረትን እና ሌሎች የብልጽግና አሻጅ አገሬዎችን በመያዝ ነው ወደ ባህር ዳር ከተማ የገባው። ባህር ዳር ከተማ ከገባ በኋላም ባህር ዳር ሰላምናት ልማት ላይናት ብልጽግና እላይናት ለማለት በከተማዋ እየተሽከረከረ ምስሎችን ሲወስድ እንደነበረም የአይን እማኞቹ ገልጸዋል። ይሆን እንጂ ካመጣሽ ማርያም ታምጣሽ በሚል ብሂል የአማራ ሕዝብና የፋኖ ኃይሎች በጥምረት በመሆን ውጊያ መክፈታቸውን ለማወቅ ተችሏል። ውጊያው እየተከፈተው የኤርፖርቱ አቅጣጫ ወገልሳ በተባለ ቦታ ላይ ሲሆን አሁን በዚህ ሰዓት በዲሽቃና ሞርተር የታገዘው ውጊያ እየተደረገ ነው። የኤርፖርቱ ድረስ አልፎ አልፎ የሞርተር ድምፅ ይሰማል ተብሏል። እግረኛ ሰራዊት ቀይ ቦኔት ለባሽ ኮማንዶን ጨምሮ ከኤርፖርቱ ወደ ወገልሳ አቅጣጫ እየተንቀሳቀሱ ነው። ቀበሌ 16 ልደት አካባቢም እንዲሁ ውጥረት ነክሷል ተብሏል። በጢስ አባይ በኩል ያሉ መንገዶችም በመንግስት ወታደሮች ተዘግተው በፍርሃትና በጭንቅ መሳሪያ ጠምዶ እየጠበቁ ነው ተደርጓል። በርግጫ አብይ አህመድ አንዳች የተኩስ ድምፅ ከሰማ በአምስት ደቂቃ ውስጥ በሄሊኮፕተር አካባቢውን ለቆ መውጣት የሚችል ቢሆንም ነገር ግን እየተፈጸመው ከበባና በከተማ ውስጥም ድንገተኛ ጥቃት ሊፈጸምበት ይችላል በሚል በርካቶች እየተነጋገሩበት ነው። ይህንን መረጃ ዳግም አጠናክረን ፍጻሜውን ማምሻውን የምናቀርብ ይሆናል። የታች ጋይንት የፋኑ ኃይሎችን ለመክበብ በአምስት አቅጣጫ መንግስት እየተንቀሳቀሰ ነው ተብሏል። የመንግስት ኃይሎች በጣም ሰፊ ቀጠን የሚሸፍነውን የታች ጋይንትን አካባቢም እስከ ሰሜን ወሎና ደቡብ ወሎ አዋሳኝ ቦታዎች ላይ ድረስ በመግባት ጥቃት ለመፈጸም ዝግጅት እያደረጉ ነው ተብሏል። በርካታ ሜካናይዝድ መሳሪያዎች ወደ ስፍራው ስለመንቀሳቀሳቸውን የተነገረው በአካባቢው የነገሰው ውጥረት ምንም እንኳን ወደ ውጊያ ባይቀየርም በአጭር ሰዓታት ውስጥ ግን ወደ ውጊያ ሊቀየር እንደሚችል ና ታሪክ ሊገለበጥ እንደሚችል እየተነገረ ነው። ታሽጋኝችና አካባቢው አዲስ መረጃ ከመጣ ወደ እናንተ አደርሳለሁ። መነሻቸውን ከምስራቅ ጎጃም ዞን አማኔል አድርገው ወደ ምዕራብ ጎጃም ዞን ደንበጫ ሲያቀኑ በነበሩ የመንግስት ወታደሮች ላይም የፋኖ ኃይሎች ራሳቸው ባመረቱት ፈንጂ ጥቃት ፈጽመዋል። የተፈጸመው የፈንጂ ጥቃት በመንግስት ወታደሮች ላይ ጉዳት የደረሰ ሲሆን የመንግስት ወታደሮች ወደ ደንበጫ የሚያደርጉትን ጉዞ በመተው ቁስለኞችና ሞቶችን በመያዝ ወደ አማኔል መመለሳቸው ያላቸውንም የመረጃ ምንጮቻችን ሾክ ብለውናል። በተመሳሳይም በመቅደላ ወረዳ ከባድ ውጊያ እየተደረገ ነው። በምዕራብ ወሎ መቅደላና ኮሬብ አካባቢም ዛሬም ለሶስተኛ ቀን የቀጠለ ውጊያ እየተደረገ ነው። ከ16 በላይ መኪኖች ወታደሮችን ማስጠጋታቸውም ተሰምቷል። እዚህ ሰዓት ናለዚ ዕለት የደረሰን የነበረን መረጃ ይህንን ይመስላል። አዶኒ ኒውስን ሰብስክራይብ አድርጉት፣ የደወል ምልክቷን ተጫኖት፣ በእርግጠኝነት የማትቆጩበት ተግባር ይሆናል። መልካም ጊዜ።